ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ፕሮግራም ነው። በግብርና ላይ ማወቅ የምትፈልጉት ነገር ካለ አወል ስሪንቃ የግብርና ፕሮግራም በሩ ክፍት ነው። ዛሬ ስለ ትራንስጄኒክ ኮርን ወይም ትራንስጄኒክ ሜይዝ ወይም ደግሞ ዘረመሉ ስለተቀየረ በቆሎ ምን ምን አይነት ገጽታዎች አሉት የሚለውን ነው ዛሬ ማካፍላችሁ። ዘረመሉ የተቀየረ በቆሎ ወይም ትራንስጄኒክ ኮርን ወይም ሜይዝ? ማለት በዘረመል ምህንድስና ወይም ባዮቴክኖሎጂ ተፈጥሯዊ የዘረመል ይዘቱ የተለወጠ በቆሎ ማለት ነው። የዚህ የዘረመል ማሻሻያ የሚካሄደው ከሌሎች ሕይወት ካላቸው አካላት ላይ የሚፈለገውን ባህሪ ሊፈጥርልን የሚችለውን ጅን በመውሰድ ማስገባትን ያካተተ ነው። እነዚህ አካላት ከባክቴሪያ ሊሆን ይችላል፣ የሚወሰደው ከሌሎች እጽዋቶች ሊሆን ይችላል ከንሰሶች ሊሆን ይችላል እና ዋናው የሚፈለገውን ባህሪ ይፍጠርልን እንጂ ከየትኛውም ኦርጋኒዝም ላይ የሚፈለገውን ባህሪ የሚያመጣ ጅን ሊወሰድ ይችላል ማለት ነው። ስለዚህ ይህ ዘረመሉ የተቀየረ በቆሎ ወይም ትራንስጄኒክ ኮርን ከእንስሳ ላይም ሊወሰድ ይችላል፣ ከሌላ እጽዋት ላይም ሊወሰድ ይችላል እና ከባክቴሪያዎችም ሊወሰድ ይችላል እና ይህንን ግንዛቤ ለመፍጠር ያህል ነው። ይህን ካልኩኝ የትራንስጄኒክ በቆሎ ወይም ዘረመሉ የተለወጠው በቆሎ ቁልፍ የሆኑ ገጽታዎች አሉት እና እነሱን ላካፍላችሁ። አንድ የነፍሳት መቋቋም ባህሪን መሰረት ያደረገ ይህንን ባህሪ ከባክቴሪያ ላይ ተወስዶ በተደረገ ማሻሻያ የመጣ ነው። ይሄ ትራንስጀኒክ ኮርን ወይም ደግሞ ዘረመሉ የተቀየረ በቆሎ ነፍሳትን እንዲቋቋም ተደርጎ የተፈጠረበት ሁኔታ አለ እና ይህን ለመፍጠር ግን ከባክቴሪያ ላይ የተወሰደ ጅን አለ ለበቆሎ ማለት ነው እና ይህ ከባክቴሪያ ላይ የተወሰደው ጅን መርዛማ የሆነ ፕሮቲን እንዲፈጠር የሚያደርግ ሲሆን ይህም ለተወሰኑ የነፍሳት ተባዮች መርዛማ በመሆን የመቋቋም ባህሪ እንዲኖር ሆኗል። በዚህም ምክንያት ከፍተኛ ምርት እንድናገኝና የኬሚካል ጸረ ተባዮችን ፍላጎትን እንዲቀንስ እረድቷል። ሁለት የአረም ኬሚካሎችን የሚቋቋም ባህሪ መሰረት ያደረገ ይሄ ደግሞ ምንድነው? የበቆሎ ሰብሎች ሳይጎዱ ጅምላ ጨራሽ የሆኑ የአረም ኬሚካሎችን ተጠቅመን አረሞችን ለመቆጣጠር በምናደርገው ሂደት የምንጠቀመውን ኬሚካል መቋቋም የሚችል ማለት ነው። እና ምናልባት ይሄ አሁን ጅምላ ጨራሽ የሆኑ እንደ ግላይፎሴት አይነት ኬሚካሎች ሁሉንም ያገኙትን ሰብል ሊጨርሱ የሚችሉበት ሁኔታ ይኖራል። ነገር ግን በጄኔቲካል ሞዲፋይድ ሆኖ ይህንን ጅምላ ጨራሽ ኬሚካል ተቋቁሞ እንዲኖር ተቋቁሞ ማምረት እንድንችል ሊያደርግ ይችላል ማለት ነው። ስለዚህ የበቆሎ ማሳችንን ለምሳሌ አረብ ለማረም የሰው ጉልበት የሚያንሰን ከሆነ እንደዚሁም ደግሞ ሌሎችም ችግሮች ካሉብን እነዚህ ጅምላ ጨራሽ የሆኑ ኬሚካሎችን የምንረጭበት ሁኔታ አለ እና ያ ጅምላ ጨራሽ ኬሚካል ሲሰራ ለሁሉም ሰብል ተብሎ ነው። ነገር ግን እኛ የዘራነው ነው የትራንስጄኒክ የሆነው በቆሎ ይህንን ተቋቁሞ ምርት እንዲያመርት ምርት እንዲሰጠን የሚያደርግ ማለት ነው። በአጠቃላይ ማለት ነው ሶስት የተሻሻለ የአመጋገብ ይዘት መሰረት ያደረገ ይሄ ደግሞ ምንድነው? አንዳንድ ትራንስጄኒክ የበቆሎ ዝርያዎች የተነደፉት የምግብ ዋስትናን ጉዳዮችን ለመቅረፍ እንደ ለምሳሌ አንዳንድ ቪታሚኖችን የያዙ ማዕድናትን፣ አስፈላጊ ማዕድናትን የያዙ እንዲሆኑ ሆነው አሚኖ አሲዶችን በመጨመር በቃ ያሉ የአመጋገብ ይዘቶችን ለማሻሻል ተደርጎ ወይም ጥረት ተደርጎ ወይም ደግሞ እነዚህን ባካተተ መልኩ የሚፈበረኩ ወይም ደግሞ የሚወጡ የበቆሎ ዝርያዎች ናቸው ማለት ነው። እና ስለዚህ የተሻሻለ የአመጋገብ ይዘትን መሰረት አድርጎም ሊሰራ ይችላል ወይም ደግሞ ሊፈጠር ይችላል ወይም ደግሞ ቫራይቲ ዴቨሎፕ ሊደረግ ይችላል ማለት ነው። ሌላው ድርቅን መቋቋም መሰረት ያደረገ ነው። እንግዲህ ምንድን ነው ድርቅ? ይህ በተለይ ያው በእኛ አካባቢ የዝናቡ ፓተር ኢራቲክ ወይም ደግሞ ዝናብ ሰብሉ በሚፈልግበት ሰዓት አይኖርም ወይ ዝናቡ በቂ አይሆንም። እነዚህ እነዚህ አይነት ችግሮችን ተቋቁሞ የሚፈጠረውን ድርቅ ተቋቁሞ ምርት መስጠት የሚችል ማለት ነው። እና ስለሆነም በድርቅን መቋቋም መሰረት ያደረገ አንዱ ባህሪው ነው ገጽታው ነው ማለት ነው። ስለዚህ የጄኔቲክ ማሻሻዎች ተክልን በድርቅ ሁኔታዎች ላይ ያለውን የመቋቋም አቅም ሊጨምሩ ይችላሉ። ለተሻለ የውሃ አጠቃቀም ቅልጥፍና የተነደፈ በቆሎ በቂ ዝናብ በሌለባቸው አካባቢዎች ሊመረት ስለሚችል የውሃ እጥረት ባለባቸው አካባቢዎች ወሳኝ ልማት ሊሆን ይችላል ማለት ነው። ሌላው በሽታን መቋቋም መሰረት ያደረገ ነው። ትራንስጄኒክ በቆሎ በፈንገስ በቫይረስ ወይም በባክቴሪያ የሚመጡ ልዩ ልዩ በሽታዎችን ለመቋቋም ተብሎ ሊፈጠር ይችላል። በዚህም ምክንያት በበሽታ የሚመጣውን ኪሳራ ሙሉ ለሙሉ ማስቀረት ተችሏል። ይሄም እንግዲህ አንደኛው እንትን ነው። በሽታን ለመቋቋም የሚያስችል ጅን በማስገባት የሚፈጠር ነው። እንግዲህ ምንድነው አሁን እነዚህ እንትኖች የበሽታን የመቋቋም የሚያስችል ጅን ከሌላ ኦርጋኒዝም አምጥቶ በማስገባት ሰብሉ ይሄ በቆሎ ለምሳሌ በተለያየ በሽታ ሊጋለጥ ይችላል። ነገር ግን ትራንስጀኒክ የሆነው በቆሎ በሽታን ተቋቁሞ ምርት መስጠት እንዲችል የሚያደርግ ባህሪ አለው ማለት ነው። ሌላው የአካባቢን ሁኔታን ከግምት ያስገባ መሆኑ ነው። ትራንስጄኒክ በቆሎ ጸረ ተባይ አጠቃቀምን መቀነስና የሰብል የመቋቋም አቅምን ጨምሮ ለበለጠ ዘላቂ የግብርና ልምዶች አስተዋጽኦ ያደርጋል ይላል። እነዚህ እንግዲህ ምንድነው የትራንስጄኒክ የሆነ በቆሎ ያለውን ገጽታ ነው። ይሄ እንዳለ ሆኖ ግን ደግሞ ያው አሉታዊ እንትኖችም አሉት፣ ምልከታዎች አሉት። በሰዎች ዘንድ እነዚህ የጂኤምኦ ምርቶች ከዚህ በፊትም እንደገለጽኩላችሁ ኮንፊውዥን የሚፈጥሩ ነገሮች አሏቸው። በረጅም ጊዜ አሉታዊ ተጽዕኖ ይፈጥራሉ ተብለው ይታሰባሉ። እንደዚሁ ደግሞ በተለያዩ በሽታም መንስኤ ሊሆኑ ይችላሉ። እንደ ካንሰር አይነት የሚል የሚነሳባቸው ጥያቄ አለ። ስለሆነም የትራንስጄኒክ በቆሎም ልክ እንደ ሌሎቹ በዘረመል የተሻሻሉ ፍጥረታት ወይም ጂኤምኦ ፕሮዳክቶች በርካታ አሉታዊ ውጤቶችንም ያስነሳል። ከአካባቢያዊ ተጽዕኖዎች አኳያ የምንጠቀመው ጅምላ ጨራሽ ሄርቢሳይድ፣ ኢላማ ላልሆኑ ነፍሳት ላይም የሚደርስ ጉዳት እና እንደዚሁም ደግሞ ከትራንስጄኒክ በቆሎ ወይም ዘረመሉ ከተለወጠው በቆሎ ወደ ዋናው ወይም ወዳልተነካካው በቆሎ ጂን የመሰራጨት እድልንም የመሳሰሉ ሁኔታዎች የአካባቢን ተጽዕኖዎች ሊኖሩት ይችላሉ ማለት ነው። ይሄ እንግዲህ ያው በቆሎ በተፈጥሮ የክሮስ ፖሊኔትድ ክሮፕ ነው፣ ወይም ደግሞ አበባው ተሻጋሪ ነው እዛው አይደለም፣ ወንዱም ሴቱም ያለው እንደሚታወቀው ማለት ነው። ስለዚህ ትራንስጄኒክ ከሆነው በቆሎ ወዳልተነካካው በቆሎ ፖለን ሊሄድ ይችላል። በዛ ፖለን ውስጥ ደግሞ አብሮ ጂን ይሄዳል ማለት ነው። እና በዚህ ምክንያት የበቆሎን ሰብል ዲስተርብ የማድረግ ነገር ይኖር ይችላል ማለት ነው። ወይም ደግሞ የጄኔቲካል ኢሮዥን ልንፈጥር እንችላለን ማለት ነው። ሳንፈልገው ወደ እኛ ሊመጣ ይችላል ማለት ነው። እነዚህ እነዚህ ሁሉ አካባቢዊ ተጽዕኖዎች፣ አሉታዊ ተጽዕኖዎች አሉት ማለት ነው። ከዚህ በተጨማሪ ደግሞ በትራንስጄኒክ በቆሎ ውስጥ ያሉ አላርጂክ የሚፈጥሩ ነገሮች አሉ እንደ መርዛማ የሆነ ቶክሲክ የሆኑ እንደዚ ይዘት ያለው ሁኔታ ይኖራል። ሌሎች ደግሞ እንደዚሁ ጎጂ የሆኑ ውዶችንም እንደዚሁ አንቲባዮቲክን የሚቋቋሙ ጅኖች ሊፈጠሩ ስለሚችሉ እነዚህ እነዚህ እንደ ስጋት ይነሱበታል ማለት ነው። ይሄ ሊያው ለትራንስጄኒክ በቆሎ ወይም ደግሞ ዘረመሉ ለተቀየረ በቆሎ አነሳው እንጂ ይህን ወደ ሌሎችም ሰብሎች ብትወስዱት ተመሳሳይ አይዲዮሎጂ ነው ያለው፣ ተመሳሳይ ሀሳብ ነው ያለው እና በጥጥም እንደዚሁ የመጣ አለ። በበቆሎ፣ በአኩሪያተር፣ በቲማቲም፣ በበርካታ ሰብሎች በተለይ ዴቨሎፕድ በሆኑ አገሮች በሰፊው ይተሰራበት ያለ ነገር እንደሆነ በዚህ አጋጣሚ ልገለጽላችሁ ብዬ ነው። እንግዲህ ዋናው እንግዲህ እዚህ ጋር ምንድነው እኔ ሳቀርብ በድጋፍም በተቃውሞም ሳይሆን ግንዛቤውን መፍጠር ነው፣ አዌርነስ መፍጠር ነው ዋናው ነገር ማለት ነው። እና ነገ እንግዲህ ምን እንደሚመጣ አናውቅም ዞሮ ግንዛቤውን ይዘን እኛ ምንወስነው ልንወስን እንችላለን ማለት ነው። ዛሬ እንግዲህ አወል ስሪንቃ ግብርና ፕሮግራም በዚህ መልክ ነው የመጣው። ቀጣይ እንደው ይህ ይህን ብታመጣልን ስለ ሰላጣ ያላችሁ አላችሁ፣ ስለ አብሽ ብሰራልን ያላችሁ አላችሁ። ዝንጅብልም ላይ እንደዚሁ በቃ በማናቸውም በእንስሳትም ሊሆን ይችላል። መረጃ ስከፈለጋችሁ ኮሜንት ላይ አስቀምጡ፣ ችግር የለም ወረፋውን ይዞ ጠብቆ ለማቅረብ ጥረት እናደርጋለን። በመጨረሻም እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ቻው።